በኋላም አበበ አረጋይ ከመረሳቸው አስቀድሞ ልጅ ኃይለማርያም ማሞ ቀደም ብለው ሚያዝያ 13 ቀን 1929 ዓ ም ከጠላት ጋር ባደረጉት ጦርነት ጠላትን ድል አድርገው በሰሜን ሸዋ የሚገኘውን ጅሩና ሞረት የተባለውን ስፍራ ካስለቀቁ በኋላ ባላምባራስ አበበ አረጋይና ተውራሪ ዘውዱ አባኮራን ከጠላት ነፃ የሆነውን ስፍራ መረከብ ቻሉ። አባ ገስጽ አበበ አረጋይ ከጠላት ጋር ካደረጓቸው ጦርነቶች መካከል በአንዱ የጠላትን አይሮፕላን በሩምታ ተኩስ ተበትቶ እንዲወድቅ ማድረጋቸው ይታወሳል። አበበ አረጋይ ለፈጸሙት ለዚህ የጀብዱ ስራቸው በጀግኖች አርበኞቻቸው የሚከተለው ግጥም ተገጥሞላቸዋል። ጠላት በአይሮፕላን ባየር ሲንደረደር፣ የአርበኞቹ መሪ ደባደቀው ካፈር። አንተ አበበ አረጋይ ረስገስጥ የፋሽስትን አንጎል የሚበጠብጥ። አበበ አረጋይ በአንድ ስፍራ ብቻ ለረጅም ጊዜ የተወሰነው ጠላትን የሚዋጉ ሳይሆኑ የተለያዩ ስፍራዎችን በመቃየር አመቺ ስፍራ እየመረጡ በጠላት ላይ አደጋ ለመጣልና የጠላት ኃይል ሲበረታ ደግሞ ከቦታው ለመሰወር የሚያስችል እንቅስቃሴ ያደርጉ ነበር። በዚህም የተነሳ አባ ገስጽ አበበ አረጋይ በሰኔ ወር 1929 ዓ ም ወደ ግንደ በረት ለመሄድ ከመርሃ ቤቴ ተነሱ። የሙገርን ወንዝ ተሻግረው ከወንዝ ማዶ እንደደረሱ አብረዋቸው ይንከራተቱ የነበሩት ባለቤታቸውን ወይዘሮ ቆንጅታብነት በአስር ወሩ ባንቀልባ ታዝሎ በጅሩ በረሃ ሲንከራተት ከአዲስ አበባ በወጡ በ13ኛው ቀን ግንቦት 9 ቀን 1928 ዓ ም በድንገት ህይወቱ ባለፈው ህፃን ምትክ ሰኔ 17 ቀን 1929 ዓ ም ከምሽቱ 12 ሰዓት ሲሆን ወይዘሮ ቆንጅት በግንደ ብረት በረሃ ወንድ ልጅ ተገላገሉ ይህም የተወለደው ህፃን ለአባ ገስጥ አበበ አረጋይ አራተኛ ወንድ ልጃቸው መሆኑ ነው አበበ አረጋይ የአርበኝነት ተግባራቸውን ለመፈጸም ወደ ሌላ ስፍራ መሄድ ስለነበረባቸው ቤተሰባቸውን አንድ ቦታ ደብቀውና አስፈላጊውን ማስጠንቀቂያ ሰጥተው እርሳቸው አርበኞቻቸውን ይዘው ጉዟቸውን ቀጠሉ። ቤተሰቡም በረሃብ ተጎድቶ ነበርና ረሃቡ ሲጠናበት እህል ገዝቶ የሚያመጣ አንድ ሰው ልከው ኖሮ፣ የተላከው ሰው በድንገት በባንዳ እይታ ውስጥ ገብቶ ተይዞ የኢጣሊያ አለቆች ዘንድ ቀርቦ በግርፋት ሲመረመር እውነቱን ስለተናገረ ጦር ታዞ ሴቶቹ ወደ ተደበቁበት ቦታ ወሰዳቸው። የጠላት ጦር እየተመራ ስፍራው እንደደረሰ ቤተሰቡን የሚጠብቁ ሁለት ወንዶች ከጠላት ጋር ተታኩሰው ሲወድቁ ያዩት ወይዘሮ ቆንጅት ሕፃኑ እንደታቀፉ ተማረኩ። ሦስት ቀን ሙሉ ምንም ምግብ ሳይቀምሱ የቆዩት ወይዘሮ ቆንጅት ጣሊያኑ ደረቅ ዳቦ ይጥልላቸውም፣ እርሳቸው ግን በእልህ ዳቦውን መልሰው እንደወረወሩለት ተነግሯል። አበበ አረጋይ የቤተሰባቸውን ደህንነት ለማወቅ ሰው ቢልኩም በስፍራው እንደሌሉ ሲሰሙ ከፍተኛ ሐዘን ተሰማቸው። በጠላት እጅ የወደቁትም ወይዘሮ ቆንጅት ከነ ቤተሰባቸው ኤንትሬ በተሰኘው የእህል ማጓጓዣ መኪና ላይ ተጭነው ወደ አዲስ አበባና ከዚያም ወደ ደብረ ብርሃን ተወሰዱ። ከዚህ በኋላ ደጃዝማች ወዳጀ የተባሉ ሰው እንዲጠብቋቸው ተደርጎ ለእርሳቸው ተላልፎ ከተሰጡ በኋላ አምስት ቀን እዚያው ተቀመጡ። እንደገናም ይፈለጋሉ ተብለው ወደ አዲስ አበባ ተወስደው በበጅሮንድ ለጥ ይበሉ ገብሬ ቤት በጨለማ ክፍል ውስጥ አምስት ቀናት ቀጥሎም በደጃዝማች አባውቃው ቤት ለአምስት ወራት ያህል ታሰሩ። በመጨረሻም ወደ ሸኖ ተልከው በሥርዓት እንቆዩ ተደረገ። አበበ አረጋይ የበኩር ልጃቸው የሆነውን ዳንኤል አበበን ገና በወጣትነቱ ውጊያ እንዲማርና እንዲሰለጥን በማለት በውጊያ ያሳተፉት እንደነበር ታውቋል። አንድ ቀን በአጋጣሚ አባቱ አጠገቡ ባልነበሩበት ወቅት ወጣቱ ዳንኤል በተካፈለበት ውጊያ እግሩ ላይ ቆስሎ በጠላት ከተማረከ በኋላ ወደ ደብረ ብርሃን ተወስዶ እስር ቤት ተወረወረ። ወጣቱ አርበኛ ዳንኤል አበበም ሕክምና እንዳያገኝ ተከልክሎ ስለነበር ቁስሉ ቀስ በቀስ አመቅዞ ተቸግሮ ነበር። የአበበ አረጋይ ፈተና በዚህ ብቻ አላበቃም። እንደገና በጦር ሜዳ ቆስለው የነበሩት እናታቸው ወይዘሮ አስካለ ጎበና በሌላ ውጊያ ላይ በጠላት ከተማረኩ በኋላ ያለምንም ርኅራሄ እያዳፉ ወደ ጦር ሰፈራቸው ወስደዋቸዋል ይህ ሁሉ ተደራራቢ ፈተና ቢገጥማቸውም አበበ አረጋይ ግን ከአርበኝነት ተግባራቸው ዝንፍ የሚያደርጋቸው ነገር አልተገኘም። ጣሊያኖች የግንደ ብረት አገረ ገዢ ያደረጉትና መሣሪያ አምጡ እያለ ህዝብ የሚያምሰውን የባንዳ ሹመኛ ለመውጋት አበበ አረጋይ ወደ ግንደ ብረት ዘመቱ። የግንደ ብረት አገረ ገዢ አበበ አረጋይን ለመውጋት አራት መቶ ጦር አሰልፎ እርሳቸው ወዳሉበት ስፍራ ለሁለት ሰዓት ተጉዞ ሲጠባበቅ በአበበ አረጋይ ጦር ሰኔ 21 ቀን 1929 ዓ ም ድል ተመታ። ሐምሌ 18 ቀን 1929 ዓ ም ባላምባራስ አበበ አረጋይ ከበላታ ተክሌ የወልደ ሐዋርያትና ከሻለቃ መስፍን ስለሺ ጋር በአንድነት በመሆን አዲስ ዓለም የሰፈረውን የጠላት ጦር ለማጥቃት አቀዱ። ሆኖም ከታሰበው ኢላማቸው በስተ ምስራቅ በኩል የሚገኘው የጠላት ጦር በአይሮፕላን የቦምብ ጥቃት ጭም በመታገዙ ያቀዱት የውጊያ ስልት ግቡን ሳይመታ ስለቀረ ስፍራውን ለቀው ወደ መንዝ ለመመለስ ተገደዋል። ባላምባራስ አበበ አረጋይ በውጊያ ከስድስት ጊዜ በላይ በጥይት ተመተው ቢቆስሉም በሀገር ባህል መድኃኒት ታክመው ስለሚድኑ የአርበኝነት ተግባራቸውን አንድም ቀን አቋርጠው አያውቁም። ይህ በእንዲህ እንዳለ የቡልጋ መሪ የነበሩት ደጃዝማች ፍቅረ ማርያም ናደው በውጊያ ላይ መገደል፣ የቡልጋ አርበኞች ያለ መሪ በመቅረታቸው ምክንያት የልጅ እያሱ ልጅ የሆነውን በድብቅ ይኖር የነበረውን እንግዳሸት እያሱ የተባለውን የ አምስት ዓመት ልጅ ለማንገስ በአርበኞች መካከል ተመክሮበት ስምምነት ስላገኘ ወጣቱ እንግዳሸት መላከ ፀሐይ ተብሎ ባርበኞች ፈቃድ ነገሰ። ወጣቱ ንጉሥ የቤተ መንግሥት አስተዳደግና ሥርዓት ስላልተማረ በእንደ ራሴ እንዲተዳደር ተወስኖ የእንደ ተግባር ባላምባራስ አበባረጋ እንዲረከቡ ባርበኞች ከተመረጡ በኋላ የራስነት ማዕረግ ተሰጥቷቸው የጦር አበጋዝ ወይም የጦር አዛዥ እንዲሆኑ ከተወሰነ በኋላ ራስ አበበ አረጋይ ተብለው መጠራት ጀመሩ። ራስ አበበ አረጋይ ወጣቱ ንጉሥ ተቀባይነት እንዲያገኝ ለአንድ ዓመት ያህል ጥረት ሲያደርጉና በአርበኞች ቁጥጥር ስር የነበረውንም አገር ሲያስተዳድሩና የዳኝነትን ተግባር ሲያከናውኑ ከቆዩ በኋላ ወጣቱ ንጉሥ መስከረም 27 ቀን 1931 ዓ ም በሞት ላይ ለማያዛልቅ ጉዳይ በህይወት ባሉና ላቤቱታ ውጭ አገር በሄዱት ንጉሥ ላይ ደርበው ሌላ ንጉሥ ያነገሱት አርበኞች እስከ መጨረሻው ስጋት ሊፈጥርባቸው እንደሚችል ተገንዝበውታል። ከዚህ በኋላ ራስ አበበ አረጋይ ጋራና ሸንተረር ወደ በዛበት ወደ መንዝ ምድር በማቅናት ከጅሩ ከመጣው የጠላት ክፍለ ጦር ጋር ውጊያ ያገጠሙ። የጠላት ኃይል እጅግ ብርቱ ስለነበር በመድፍ በመደብደብ ከፍተኛ ውጊያ ቢያካሄድም ልበ ሙሉና ቆራጥ የነበረው የአርበኞች ውጊያ ጠላትን ብትንትኑ አወጣው። የሚያነሳው አቶ በየቦታው የወደቀው የጠላት የሬሳ ክምርም ቁጥሩ እጅግ ብዙ ነበር። ይህም የውጊያ ድል ለራስ አበበ አረጋይ የአርበኞች ከፍተኛ ዝናን አስገኘ። ራስ አበበ አረጋይ በጦር አመራር ብቻ ሳይሆን አልሞ ተኳሽ ጀግና የጦር መሪ ስለነበሩ በውጊያ መሃል በወታደራዊ መነጽር አሻግሮ ይመለከት የነበረውን የኢጣሊያ የጦር አዛዥ አልሞ መተኮስ ድባቅ መጥተው የገደሉ እውቅ ተኳሽ ናቸው። ራስ አበበ የሚሸሸውንና የተደበቀውን የጠላት ጦር እየተከታተሉ የታጠቁትን ቦምብ እየፈቱ በመወርወር ሰባትና ስምንቱን የጠላት ጦር በአንድ ቦምብ ፍንዳታ ሁሉንም የሚረፈርፉ ቆራጥ ጀግና ናቸው። በጠላት መሃል የራስ አበበ አረጋይ ስም ሲነሳ ሁሉም ይርበደበዳል። አንድ ቀን ጠዋት ራስ አበባ አረጋይ ጸሎት ላይ ሳሉ አንድ ሰው ገብቶ ጠላት አጠገባችን ደርሷል እያለ ደጋግሞ ቢነግራቸውም ጸሎታቸውን ማቋረጥ ስላልፈለጉ ዝም ብለውት ጸሎታቸውን ካሳረጉ በኋላ ታዲያ ይምጣ ሞተን አንጠብቀው ማለታቸው ተነግሯል። የራስ አበባ አረጋይ የታሰሩት ባለቤታቸውና ቤተሰቦቻቸው ተፈተው ከመንከራተትና ከስቃይ ይድኑ ዘንድ እርሳቸው ወርቅ ለኢጣሊያ እንዲገቡላቸው በተደጋጋሚ ቢያባብሏቸውም ቤተሰባዊ ፍቅርን ከሀገራቸው ፍቅር እንደማያስፈልጡ በቁርጠኝነት ነግረዋቸዋል። የኢትዮጵያ አርበኞች ማህበር መመስረት። በሸዋ ክፍለ ሀገር በመንዝ የአርበኞች ማህበር እንዲቋቋም በጥቂት አርበኞች ሐሳብ ቀርቦ በጥቅምት ወር 1931 ዓ.ም ምረት በራስ አበበ አረጋይ ሰብሳቢነት ታላቅ የአርበኞች ስብሰባ ከተካሄደ በኋላ ማህበሩ በጽሑፍ ጸድቆ ተቋቋመ። በዚህም መሰረት ጥቅምት 23 ቀን 1931 ዓ ም ማህበሩ የጥንታዊት ኢትዮጵያ የጀግኖች ማህበር በሚል ስያሜ ተቋቋመ። የማህበሩንም አመራሮች ለመምረጥ ታህሳስ 29 ቀን 1931 ዓ ም በተውለት ስብሰባ ተደርጎ የማህበሩ መሪዎች ተመረጡ። በዚህም መሰረት አንደኛ ራስ አበበ አረጋይ የክብር ፕሬዚደንት፣ ሁለተኛ ባሻኪሮስ ወልደ መስቀል በኋላ ደጃዝማች ስራ አስኪያጅ፣ ሶስተኛ አቶ ልሳኑ ሀብተወልድ በኋላ ብላታ፣ አራተኛ አቶ ደሳለኝ ተክለወልድ በኋላ ፊታውራሪ ገንዘብያዥ፣ አምስተኛ አቶ ደምሴ ወልዳ ማኑኤል በኋላ ደጃዝማች አባል፣ ስድስተኛ አቶ ተስፋዬ እንቁስላሴ በኋላ ደጃዝማች አባል፣ ሰባተኛ አቶ ፀሐዩ እንቁስላሴ በኋላ ደጃዝማች አባል ስምንተኛ አቶ ፈለቀ ዳኜ በኋላ ፊታውራሪ አባል ዘጠነኛ አቶ ጽጌ ወልደ ማርያም በኋላ መቶ አለቃ አባል አስረኛ አቶ ወልደ ዮሐንስ የምሩ በኋላ ደጃዝማች አባል ሆነው ተመረጡ። ቆየት ብሎም የአርበኞች ማህበር ስሙን አሻሽሎ የጥንታዊት ኢትዮጵያ የጀግኖች አርበኞች ማህበር ተብሎ እንደገና ተሰየመ። የማህበሩ አባላትም ቁጥር ከጊዜ ወደ ጊዜ እየጨመረ ሄዶ ከሦስት መቶ በላይ ደርሶ ነበር።